ሰላም ጤና ይስጥልኝ የቻናል ተከታታዮች፣ የአመለ ልጅ ነኝ። ዛሬ ደግሞ ይዤላችሁ የምቀርበው በጣም ቅልል ያለ ብዙ ወጪ የማይፈጅ ግን ጣፋጭ የሆነ ምግብ ነው ይዤላችሁ የምቀርበው እሱም አልጫ ድንች ወጥ ነው። መረቅ ያለው ወጥ ማለት ነው። ድንቼ በዚህ መልክ እንደዚህ አድርጌ ከታትፊያለሁ። ጥብጥብ አድርጌዋለሁ። አሁንም ያለው ውሃ ውስጥ ነው። ድንቻችሁ ከከተፋችሁ በኋላ ውሃ ውስጥ አስቀምጡት፣ አለበለዚያ ይጠቁራል። ሌላው ደግሞ ጨዋለኝ ላይ ቀይ ሽንኩርት አዘጋጅቻለሁ ከትፌ በሽሪ ሚሪን የከተፍኩት ከተፈኩት። እዚህ ጋር ደግሞ እንደምታዩት ደግሞ ካሮት አለኝ። ካሮቴንም እንደዚህ ከከታተፍኩ በኋላ ውሃ ውስጥ ነው ያስቀመጥኩት። ከዛ ለሁሉም ደግሞ ለምግብ መስሪያው የሚሆንን ዘይት አለን። ከለሩ እንዲመጣልንና በጣም ቆንጆ እንዲሆንልን ደግሞ ቤታችን ውስጥ ያዘጋጀ ነው እርዳለን። እርድ አንድ ማንኪያ ነው የማደርገው። እርድ አታብዙ፣ ለጤና ጠቃሚም ቢሆን ግን በጣም እርድ ሲበዛ ወጡ ብጭጭ ሲል ቆንጆ ስላልሆነ አንድ ማንኪያ እርድ ይበቃችኋል። ይሄ ሁለት ኪሎ ድንች ነው፣ ግማሽ ኪሎ ካሮት ነው። ሰርተን እናያለን። ላይክ ሼር ሰብስክራይብ ማድረጋችሁን እንዳስረሱ፣ ወደ ስራው እንሄዳለን። እንደምታዩት ብረት ድስቴን በስቶቭ ላይ አግጊያለሁ። በመጀመሪያ የማደርገው ዘይት ነው። ዘይት ካደረግን በኋላ በጣም እስኪግል ድረስ መጠበቅ የለብኝም ምክንያቱም ብረት ድስቱ እንደዚህ አይነት ብረት ድስቶች ብዙውን ጊዜ ቶሎ ከጋሉ ስለሚይዙ። እዚሁ ላይ እንዳለ ሽንኩርቴን ነው የማደርግበት። አብሬ ሽንኩርቱን ከዘይቱ ጋር አዋህደውና በጣም ቀላል ነው እንዳልኳችሁ፣ የማደርገው ነገር ትንሽ ነገር ነው፣ ካሮቱንና ድንቹን ብቻ ስለሆነ የምቀላቀለው። ሽንኩርቴን በዚህ መልክ ለተወሰነች ደቂቃ ሙትት እስኪል ድረስ እጠብቃለሁ። ተከታተሉኝ፣ እንዳሰለችሁ እናንተ እስካሁን ግን የተከታተላችሁ አስተያየታችሁን ለመጽፍልኝ ነው፣ እግዚአብሔር ያክብራችሁ። በጣም ነው የማመሰግነው። እንደምታዩት ሽንኩርቴ እንደዚህ ሙትት እያለለኝ ነው። በጣም ቆንጆ ነው። አያምርም? ሽንኩርቱ ራሱ እኔ እኮ በጣም የሚገርማቸው አንዳንዴ የምግብ ስዘራ ለራሴ ደስተኛ ነኝ በጣም እና እየሰራሁት አይሰለቸኝም ያምረኛል ቢቢ ይለኛል እና ምግብ መስራት በጣም አስደሳች እንደሆነ ምግብ ለምትጠሩ ሰዎች እባካችሁ እያያችሁ ተደሰቱ። ከዛ በኋላ ትገባላችሁ ወደዚህ ወደ እንደዚህ አይነት ሞያ ወዳችሁ ሳይሆን ተገዳችሁ የምትችሉት ሞያ አለ አይደለ? እኔ አሁን በፊት በጣም በሚገርማችሁ ሁኔታ ምግብ ማብሰል ምንም አልችልም ነበረ። ምክንያቱም ብዙ ነገር አላስተዳደጌ ከቤት ጋር ስላልሆነ ማለት ነው፣ በድርጅት ውስጥ ስላልደኩኝ ምንም አይነት ምግብ ሲሰራ አይቻል አቅም የበሰለን የሚያበሉን ሞግዚቶቻችን፣ እግዚአብሔር ይመስገን። ከዛ ትዳር ይዤ ግን ልጆች ስወልድ እንደዚህ አይነት ባለሙያ ሆኜላችኋለሁ። አያችሁት? እንደዚህ አድርጋችሁ ካቁላላችሁት በኋላ ሽንኩርት ከእርዱ ጋር ተቀላቅሎልኛል። አሁን ቀጥታ ምጨምረው ካሮታችንን ነው። ካሮታችንን አብረን ደግሞ ለትንሳትን ጠቅሰዋለን። እና እንዳልኳችሁ ይኸውላችሁ እንደዚህ ትዳርና ልጅ ሲኖር በጣም ባለሙያ ትሆናላችሁ። እኔው ምግብ መስራት በጣም ከሚያስደስተኝ ነገሮች ውስጥ አንዱና ዋነኛው ነው። ስለዚህ ምግብ መስራት የማትወዱ ሰዎች እንደዚህ እኔ እንኳን አልጃጃችሁ ምግባችሁን ብታበሱ በቀላል ዘዴ ስለምሰራ ይሄ እንትን ከሌለኝ እንትን አልሰራም ከሚባሉት ወገኖች ውስጥ ስላልሆንኩኝ ያለውን በቤታችን ውስጥ ያለውን ስለምንሰራ ተከታተሉኝ፣ ሼር በማድረግ ሌሎችም እንዲያው አድርጉልኝ ሁላችሁ። ካሮታችን ደግሞ ትንሽ ሙትት እስኪል እንጠብቀዋለን። አሪፍ ነው። ከላ ካሮታችን እንደዚህ ቆንጆ ሆኖ ደስ ይለናል። በጣም ነው የሚያምረው። በጣም በጣም ይሄ ሽንኩርት ራሱ እንዴት እንዳማረኝ አያችሁ። ልጅ እንደሚያምር አበሳሰብ ይሄ። ስለዚህ እሱ ላይ እንዳለ ምንም ውሃ እስካሁን ሳልጠቀም በራሱ ዘይት ነው እየጠበስኩ ያለው። ሽንኩርቱንም ካሮቱንም በራሱ ዘይት ጨርሻዋለሁ። አሁን ደግሞ ድንቻችንን ያዘጋጀነው የከተትኩላችሁ አይደለ? እሱን ድንች ደግሞ ጨምረዋለሁ። በዚህ ላይ ድንች ላይ ትንሽ የሚጠባጠብ ነው። ጥሩ ናቸው በዛ ማውቅ ነሩ ለቀቅ እናርገው ሁን ትንሽ ትንሽ ምክንያቱም አብሮ እንዲያሽልኝ ያደርጉልኛል ድንች ላይ ዘይቱ እንዲገባ ስለሚረዳኝ ነው እን ድንቻችን በዚገን እንቀላጭላለን ማለት ነው አብረን አንድ ላይ እናዋህደዋለን አብሮን ለተወሰነ ሰአት ለዚህ ለአንድ ሁለት ደቂቃ ያህል ከደን እናደርገዋለን ዘይቱ በድንች ላይ ውስጥ ድረስ እንዲገባለን ማለት ነው። ከዛ ጣዕሙ በጣም ቆንጆ ስለሚሆንል ነው እንደዛ የምናደርገው። እርግጠኛ ነኝ እንደምትወዱት የወላችሁ። እንግዲህ ዛሬ ነጭ ሽንኩርት የለኝም፣ ነገር ግን ነጭ ሽንኩርት የለኝም ብዬ እኔም ከመብላት ልጆቼንም ከመብላት ወደኋላ ስለማለት ባለን ነገር፣ በቤታችን ውስጥ ባለው ነገር ብቻ ንጹህና ጤነኛ ነገር ይሁን እንደዚህ አድርገን ሰርተን እንመገባለን። ለተወሰነ ሰዓት በችለው ለሰዓት ያህል ከድናታለሁ። እንደምታዩት ይኸውላችሁ፣ እንግዲህ ይህንን ይመስላል። ሙሉ ለሙሉ ባይሆንም በከፊል ውስጥ ድረስ ዘይት ገብቶልኛል። ያልገባው ያስታውቃል፣ ትለዩት አላችሁ፣ ውስጥ ዘይት የገባውና ያልገባው ስለሚለኝ፣ ችግር የለውም። አሁን ለምሳሌ ላሳያችሁ፣ በደንብ አርጌ ላሳያችሁ እንጂ ይኸውላችሁ፣ አሁን ይሄ ያዝኩት፣ ይሄ ድንች አሁን ውስጡ ቅባት አልገባበትም፣ ነጭ ሆኗል። ስለዚህ በደንብ እንዲገባ እንደዚህ አድርገን ገበጥ እናደርገዋለን። አሁን እዚህ ላይ ሁላችሁ እንደዚህ ያማስልኩበት ዋናው መንገድ ምን እንደሆነ ታውቃላችሁ? ውሃ አርጋችሁ ቢሆን ኑሮ እንደዚህ ያረጋችሁና የምታማስሉት ይሄ ወጥ ቀጥታ በክቶ ወደ ሌላ አይነት ታሪክ ነው የሚቀየርባችሁ። ምንም አይነት ውሃ አልተጠቀምኩም። የራሱ የዘይቱ ውሃ አለ። በተረፈ ድንችና ካሮቱ የራሰበት የራሱ ውሃ ነው እንጂ ያለ ውሃ አላረኩም። ውሃ ማረጋ ልክ ስጨርስ መጨረሻ ላይ ውሃዬን ሙላ አድርገውና ከዛ በኋላ ምንም ነገር ሳይነካ እዚሁ ላይ ሊወጣ ሲል ጨዋችንን ጨምረን እናደርጋለን። ሌላው ደግሞ ነገር የምነግራችሁ ድንችና ካሮት ስትሰሩ እንታደርጋላችሁ መሰላችሁ፣ የፈለገ ነገር ቢሆን ካልበሰለ ጨው እንዳትጠቀሙ። ጨው ተጠቀማችሁ ማለት ድንቹ ግንትርና በጭራሽ አይበስልላችሁም። ስለዚህ ጨው ስለሚያገነትል መጨረሻ ነው የምትጠቀሙ። አሁን ከሚሳት እንጠብቀዋለን ይህንን ከዛ በኋላ ኋችንን ሞልተን ወደ ቅምሻው ደግሞ ይሄዳል። እስኪ ድንቻችን ነው ወይኔ፣ በስማም በደምብ ይበስሉልናል። ከዚህ በኋላ ብዙ አያስቸግረንም። ስለዚህ እቺ የቀረችዋን ደግሞ ቡክት ያለ አበሳሰል እንዳይሆንብኝ ስለምፈልግ እቺ የቀረችዋ አበሳሰል ደግሞ አሁን ወይን እከልስና በውሃው እንዲበስል አድርገዋለሁ። ውሃ የተጠቀምኩት አንድ ጁግ ነው። እንዲ ጁግ ውሃ ካለው በቄ ነው። ከዚህ በኋላ እንዳልኳችሁ ቅድም አትነካኩትም። በቃ ከአሁን በኋላ አስሬ በማማስ ያነካችሁት ማለት ድንቹ ፍርክሽክሽ ይልባቸዋል። ከዛ ለአይንም ደስ አይልም። ሲበላ ይህንን ይመስላል። ይህን ተክተክልኝና ልክ ስጨርስ ደግሞ ጨዋርገን እንመለሳለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ግን እናንተ እንዳትረሱ። እንዳልኳቸው ላችሁ ነጭ ሽንኩርት የለም ብዬ አልተኩም፣ ቃሪያ የለም ብዬ አልተኩም። ቤት ያፈራውን ቤታችን ውስጥ ያለውን ነገር ሰርተን እንደዚህ ንጹህ ምግብ ተመገቡልኝ ይላችኋል። ታዩት የሁላችሁ ትክትክ ክብሎልኛል፣ በደንብ በስሏል። ከዚህ በኋላ የማደርገው መመሰላችሁ ጨው አዘጋጅቻለሁ። ድንች ደግሞ ጨው በደንብ ይፈልጋል፣ ግን አታብዙ። እንድታስላችሁ ደግሞ አንድ ማንኪያ ጨው እንደዚህ አድርጌበታለሁ። አሁን ወደ መቅመሱ ነው የምንሄደው። ሄደው ከዚህ በኋላ እንቀብሳለን። ቀብሳለን። ቆንጆ ወጥ ሰርተናል። ሁላችሁ ሞክሩት። ሽንኩርት የለንም ብሎ ምግብ አይተውም። በእንደዚህ አይነት መልክ ይሰራል። ወደ ቅምሻው እንግዲህ ተመልካቾች፣ ይኸውላችሁ ይሄንን ይመስላል። በጣም ቆንጆ ለጤና ደግሞ ተስማሚ የሆነ መረቅ ያለው እንደዚህ መረቅ ያለው ለልጆቻችሁ እንደዚህ ከጥፈት አርጋችሁ ራሱ ብትሰጧቸው ከቅቅል አይተናነስም። እንደዚህ አርጋችሁ ሰርታችሁ መረቅ ያለውን ተመገቡልኝ እላችኋለሁ። ቆንጆ ነው። ነጭ ሽንኩርት ስለጎደለው ቅር ብሎኛል። ቢሆንም ግን ስላልነበረኝ እንግዲህ ምንም ማድረግ አይቻልም። ሳይበሉ ስለማያድሩ ቤት ውስጥ ያሉት ያለውን ሰርትን እንመገባለን። ድቅመስ ሽታው ራሱ ግን በጣም ነው ደስ የሚለው። በእውነት ነው የምላችሁ፣ በጣም አሪፍ ነው። እንደምታዩት ይኸውላችሁ ካሮቱ ራሱ በደንብ በስሏል፣ ግን በዚህ ብቻ ነው የተጠበሰው። በጣም ቆንጆ ነው። ካሮቱ ደግሞ እንደዚህ ጥልግ በጣም እስኪል መብሰል የለበትም። የዚህን ከበሰለ ጥሩ ስለሆነ እንደዚህ ከበስላችሁ ቆንጆ ነው። ሁለተኛ እንደግማለሁ በመረቁ እንደዚህ ፈትፈት አድርገን። በጣም ጣፍጣል። ጊዜያችሁን ሰጥታችሁ ስለ ተከታተላችሁ እግዚአብሔር ያክብርልኝ። በጣም አድርጋ ያመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁና እናንተም እንዳትረሱ። ሰላም ሁኑልኝ። ቻው